ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ም የኢትዮጵያ ሐኪሞች የመጀመሪያ ቀን የሥራ ማቆም አድማ አደረጉ። የብልጽግናው መንግስት የጸጥታ ኃይሎችን በተለያዩ ቦታዎች በማሰማራት ስርዓትና ማስፈራራት መፈጸሙን ቀጥሏል። አገዛዙ የዶክተሮችን ደሞዝ ማገዱ ሲነገር ሚኒስትሩ ደግሞ ሆስፒታል ድረስ በመሄድ ማስፈራሪያ ካደረሱት ውስጥ ናቸው ተብሏል። እነዚህን መረጃዎች በስፋት እንመለከታለን። ከግብጽ ጋር ሆነው እየወጉን ነው ሲሉ የብልጽግናዎቹም ከሰሱ። ወደ ብር ሸለቆ ወታደራዊ ማሰልጠኛ ሊጓጓዙ ነበር ያሏቸውን ታዳጊዎችን ማስለቀቃቸውን ደግሞ የፋኖ ኃይሎች አሳውቋል። በአማራ ክልል የሚፈጸሙ ጥቃቶች ዛሬም በአንዳንድ አካባቢዎች እንዳሉ ናቸው። ሰሙት አላችሁም? ኢትዮጵያን ከፍ ያደረገው አብይ ነው ብሏል ሚኒስትሩ። ከጃንሆይ በኋላ በታሪክ ስኬታማ ዲፕሎማሲ እንዳሁኑ አልተሳካም ሲሉም ተደምጧል። ይህንንም እንቃኛለን። እርስ በርስ እየተፎካከርንና እየተሳሳብን መቀጠል የማንችልበት ደረጃ ላይ ደርሰናል ላሉ ጀነራል ታደሰ ወረደም ይህንን ያሉት የፀጥታ አመራሮችን ባነጋገሩበት ወቅት ነው። ተጨማሪውን ይዘናል። በኦሮሚያና አማራ ክልሎች የተፋፋመ ጦርነት፣ የትግራይ ክልል ደግሞ የፌዴራል መንግስቱ ቁጥጥር የሌለበት ሆኗል ሲሉ ፓርቲዎቹ ገለጹ። ከቀጣዩ ምርጫ በፊት የፖለቲካና የፀጥታ ማሻሻያ እንዲደረግም ጠይቀዋል። ሌላኛው መረጃችን ነው። አዲሱ የካቶሊክ ቤተ ክርስቲያን ጳጳስ በእስር ላይ የሚገኙ ጋዜጠኞች እንዲፈቱ ጥሪ አቀረቡም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የኢትዮጵያ ሐኪሞች የመጀመሪያ ቀን የስራ ማቆም አድማቸውን አደረጉ። የብልጽግናው መንግስት የጸጥታ ኃይሎችን በተለያዩ ቦታዎች በማሰማራት እስራትና ማስፈራራት መፈጸሙን ቀጥሏል። ሚኒስትሩ ሆስፒታል ድረስ በመሄድ ማስፈራሪያ ካደረሱት ውስጥ ናቸውም ተብሏል። አገዛዙ የዶክተሮችን ደሞዝ ማገዱም ተነግሯል። ለአመታት በመድረኮች ለወራት በደብዳቤም ላለፉት ቀናት ደግሞ በሰልፍ ዳቦና ደሞዝ ጠይቀው ምላሽ አጡት የህክምና ባለሙያዎች እንሆ ወደ አድማ የመጀመሪያው ድጋፍ ተሸጋግሯል። አድማ ያልተደረገባቸው የጤና ማዕከላት ያሉ ቢሆንም በበርካታ የሀገሪቱ አካባቢዎች ግን ከድንገተኛ ክፍል፣ ጽኑ ህሙማን ክፍል፣ የጨቅላ ህጻናት ክፍልና የማዋለጃ ክፍል በስተቀር አገልግሎቶች ዝግ ሆነው ውለዋል። የብልጽግናው መንግስት በበርካታ የህክምና ተቋማት አካባቢዎችም ወታደሮችን አሰማርቶ ታይቷል። ጥቂት በማይባሉ ቦታዎችም ለድንገተኛ አገልግሎት ወደ ህክምና ተቋማት የሄዱ ሀኪሞች ሳይቀር ታስሯል። የማስፈራራትና ዛቻ ማስታወቂያዎችም አዲስ አበባ ጎን ደር በኦሮሚያ ክልል አንዳንድ አካባቢዎችን ጨምሮም በተለያዩ ቦታዎች በማስታወቂያ ቦርዶች ላይ ተለጥፈው ተስተውሏል። ስራ አድማ የወጣችው ወደ ስራ ግቡ የሚል ማስፈራሪያ። ይህ ማስፈራሪያ በማስታወቂያዎቹ ላይ ብቻ ሳይሆን በሚኒስትር ደረጃም የተፈጸመ ነው ሲል የህክምና ባለሙያዎች ንቅናቄ ይፋ አድርጓል። የጤና ሚኒስትር ድኤታው ደረጀ ድጉማ በቅዱስ ጳውሎስ ሆስፒታል ተገኝተው ኃላፊዎችና ሰራተኞችን አስፈራርተዋል የሚለውን እንደ ምሳሌ በመጥቀስ የሆኖ ሆኖ ዛሬ በበርካታ የሀገሪቱ አካባቢዎች በከፊል አገልግሎቶች ላይ አድማው ተጀምሯል። መንግስት ለሰዎች ህይወት ደንታ እንደሌለው በሚያረጋግጥ ሁኔታ ለጊዜውም ቢሆን ድንገተኛ ክፍሎችን ክፍት ያደረጉ ስለመሆኑ የሚገልጹት የህክምና ባለሙያዎች ጥያቄያቸው ምላሽ የማያገኝ ከሆነ ግን ወደ ሙሉ አድማ እንደሚሸጋገሩ ማሳወቃቸውም ይታወሳል። የሀገሪቱ የተለያዩ አካባቢዎች የሚገኙ የጤና ባለሙያዎችም ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንደዚሁም ከድንገተኛ ቀዶ ህክምና ክፍሎች ውጭ ያሉ የህክምና ተቋማት አገልግሎታቸውን ማቋረጣቸውን በተመለከተም ቢቢሲ ዘግቧል። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የሀገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን ከሰባ በመቶ በላይ የሚሆኑት ስራ አቁመዋል ብለዋል። ለአብነት የሚያክል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበጊዮን ጎንደር ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታል የከፊል አድማው ከተመታባቸው የጤና ተቋማት መካከል የሚጠቀሱ ናቸው። የሀገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሀኪሞች ታካሚዎችን እራውን እንዳይተው ከስራ መውጣታቸውን ገልጿል። ስጋት የሌለባቸውን ቦታዎችና ክፍሎችን ዘግተን ወጥተናል ያሉት ሀኪሙም እስከ አርባ በመቶ የሚሆነው የሆስፒታሉ ባለሙያ ስራ አልገባም ብለዋል። በሐዋሳ ዩኒቨርሲቲ ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሀኪም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጭ ያለ አገልግሎት ሙሉ በሙሉ ዝግ ነው ሲሉን የገለጹት፣ ተመላላሽ ህክምና፣ ተኝቶ ህክምና፣ ድንገተኛ ያልሆነ ቀዶ ህክምና ሙሉ በሙሉ ዝግ ነው ያሉት እኒ ሐኪም ከተመደቡ ጥቂት ባለሙያዎች ውጭ ያሉ ሰራተኞች ወደ ስራ አልገቡም ብለዋል። ይህን ያረጋገጡና ስማቸው ኃላፊነታቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የስራ ኃላፊም ኢንተርንና ሬዚደንት ሀኪሞች መቶ በመቶ በሚባል ደረጃ ወደ ስራ አልመጡም ብሏል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ጊዮን ሆስፒታል ባለሙያዎችም አድማ መምታታቸውን የተናገሩ አንድ ባለሙያም 95 በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ሲሉ አሳውቋል። የመጨረሻው አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ጠይቀናል፣ ሰርተናል ከዚህ በላይ ምንም ማድረግ የማንችልባቸው ሁኔታዎች ስለተፈጠሩ እንጂ ቅንጦት ፈልገን አልነበረም ሲሉ ባለሙያው ስለ አድማው ተገቢነት አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው ማብራሪያ የሰጡ አንድ የጤና ባለሙያዎች ንቅናቄ አስተባባሪ የስራ ማቆም አድማው ባቀድ ነው ልክ እየሄደ ነው ብለዋል። ባለሙያዎቹ እየተራባችሁ ከሰው በታች ናችሁ፣ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሉ የሚል ቃል አልገባንም። እንደዚህ ብዬ እጄን አንስቼ ቃል አልገባሁም የሚሉት የጥቁር አንበሳ ስፔሻላይዝድ ሐኪም ታካሚዎች ላይ ለሚፈጠር ና ጦት ባለሙያው ከደሙ ንጹህ ነው ሲሉ ተጠያቂው መንግስት ስለመሆኑም አስረድቷል። ሌላ ባለሙያ በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን ይሄ ነው ብለን ስላሰብን ጠይቀንም የሚሰማን ስላጣን ነው መከፈል ያለበት መስዋዕትነትን እንከፍላለን፣ ሲሉ ለቢቢሲ ተናግሯል። አሁንም መንግስት ዝምታን መርጧል ያሉት የጤና ባለሙያዎቹ የጤና ተቋማት አመራሮች ባለሙያዎች ላይ ጫና እየፈጠሩ እንደሆነም ያስረዳሉ። የአስራ አንድ ተመራቂ ዶክተሮች ደሞዛቸው ታግዷል፣ ወደ ስድስት የሚሆኑ ሲኒየር ዶክተሮች ደግሞ የቃል ማስጠንቀቂያ ተሰጥቷቸዋል፣ ሲሉ ምላሽ ከመስጠት ይልቅ ጫናዎች እየደረሱ ስለመሆኑ ነው እኒህ የጥቁር አንበሳ ሆስፒታል ሐኪም የገለጹት ምላሽ ካልተሰ ተሰጠ ግን ከግንቦት አስር በኋላ ሙሉ በሙሉ የሀገሪቱ ሆስፒታሎችና የሕክምና ተቋማት የስራ ማቆም አድማ ይደረግባቸዋል ሲሉ ባለሙያዎቹ በመርሃ ግብራቸው ላይ ያስፍረዋል። ከግብጽ ጋር ሆነው እየወጉን ነው ሲሉ የብልጽግና ሹም ከሰሱ። ወደ ብር ሸለቆ ወታደራዊ ማሰልጠኛ ሊጓጓዙ ነበር ያሏቸውን ታዳጊዎችን ማስለቀቃቸውን ደግሞ የፋኖ ኃይሎች አሳውቋል። በአማራ ክልል የሚፈጸሙ ጥቃቶች ዛሬም በአንዳንድ አካባቢዎች እንዳሉ ናቸው። አብዛኞቹ ጥቃቶች ደግሞ የደፈጣ መልክ ያላቸው ናቸው። በሰሜን ወሎ ዞን ቆቦ ሆርማ ተብሎ በሚጠራ ስፍራ ተፈጸመ የተባለው ጥቃት ከነዚህ ውስጥ የሚጠቀስ ነው። የደረሰው ሰብአዊና ቁሳዊ ጉዳት በውል ባይታወቅም በደቡብ ወሎ ዞን አምባሰል ተለያየን ተብሎ በሚጠራው አካባቢ ደግሞ የከባድ መሳሪያ ድምፅ እንደሚሰማ ታውቋል። በአካባቢው ተደጋጋሚ ውጊያው ሲደረጉ ነው የሚታወሰው። በሰሜን ሸዋ ሸዋሮቢት አቅራቢያም እንዲሁ የፋኖ ኃይሎች ትናንት ባሰራጩት መረጃ በክልሉ ከፍተኛ አመራሮች አጃቢዎች ላይ የደፈጣ ጥቃት ማድረሳቸውን አሳውቀው ነበር። ከባህር ዳር እምብዛም በማይርቀው ቢጎሎ ተብሎ በሚጠራው ስፍራ ጥቃት ተከፈተባቸውና አመለጡ ካሏቸው አመራሮች ውስጥ የግብርና ቢሮ ኃላፊው ድረሳሉ አንዱ ሲሆኑ እኔ አመራር በርግጥም ከባህር ዳር ቅርብ ርቀት ወደምትገኘው አዴት ተጉዘው ነበር። በምስራቅ ወለጋ ነቀምቴም ከፊልድ ማርሻል ብርሃኑ ጁላና አቶ ሽመልስ አብዲሳ ጋር ተገኝተው የነበሩ ትንሹም አዴት ላይ ደግሞ ጎረቤቶቻችን ሁሉ ኢትዮጵያ ሲባል ያማቸዋል ሲሉ ተሰምቷል። ግብፅን ጠቅሰው ስንዳከማ ሰፈሰፈችም ብለው ከዛች አገር ጋር ሆነው ወጉን ሲሉም አክለዋል። የምስራቅ አፍሪካ ቀጠና የሚባለው ኢትዮጵያ የሚባል ቃል ሲሰማ የሚያመው ቀጠና ነው የእኛን ጥንካሬ የእኛን መበርታት የማይፈልግ ነው ጎረቤታችን የከበበን። ትንሽ ተዳከም ተብሎ በተገመተ ቁጥር ተደራዳሪው ብዙ ነው። እርስ በርስ ስንጋጭ እነ ግብፅ እንዴት አሰብስበው እንደመጡት አያላቸው። የሚያሳፍረው ግን ከነዚህ ሰዎች ጋር ደግሞ ኢትዮጵያዊ ሆነህ የራስክን ሀገር ልትወጋ መደራደር። በእርግጥ ከግብፅ ጋር ተስማማ ያሉትን ኃይል በግልጽ ባያስቀምጡም ክስ ግን አቅርቧል። የብልጽግናው መንግስት የሚፋለሙትን ኃይሎች እንደ ግብፅ፣ ኤርትራ፣ ምዕራባውያንና ሌሎች ሀገራትና ቡድኖች ጋር አስተሳስሮ ማቅረቡ ግን እምብዛም እንግዳ ጉዳይ አይደለም። ነገር ግን ደሴ ላይ ነጮች ተዋጉን ያሉት የብልጽግናው ፕሬዚደንት ናቸው። ካይሮ ድረስ ሂደው መሀላ ሲያቀርቡ የሚታወሱት በሀገሪቱ ያሉትን ፖለቲካዊ ችግሮች ፖለቲካ ምላሽ በመስጠት ጦርነት ከማስቆም ይልቅ አሁንም ውጊያ ካሁንም ወታደራዊ አፈሳ ላይ የሚገኙ አገዛዙ በቅርብ ሳምንታትን በሀገሪቱ የተለያዩ አካባቢዎች በርካቶችን መመልመሉ የሚታወቅ ነው። የፋኖ ኃይሎች ትናንት በጎጃም ቀጠና ጎደብር ሸልቆ ወታደራዊ ማሰልጠኛ ሊወሰዱ የነበሩ በቁጥር ከ የማያንሱ ያሏቸው ታዳጊዎችና ወጣቶችን አስለቅቀናል ሲሉ አሳውቋል። ይህ የሆነው ከቡሬ ወጣ ብሎ ባለ አካባቢ በተፈጸመ የደፈጣ ጥቃት ነው ሲሉም ይገልጻሉ። በክልሉ የቀጠለው ጦርነትን ለመፍታት አንድ ሰሞን ቢያንስ በአጀንዳነት ይነሳ የነበረው የድር የድርድር ጉዳይ አሁን ከጠረጴዛ ወርዷል። ብልጽግና ያቀረበው ብቸኛው አማራጭም እጅ ስጡ የሚል ሆኗል። የክልሉ ህዝብ በማህበራዊ ቀውስ፣ በሚሊዮን የሚቆጠሩ ተማሪዎች ደግሞ ያለ ትምህርት ሁለተኛ ዓመታቸውን ሊደፍኑም ተቃርበዋል። ኢትዮጵያን ከፍ ያደረገው ዐቢይ ነው ብለዋል ሚኒስትሩ። ከጃንሆይ በኋላ በታሪክ ስኬታማ ዲፕሎማሲ እንዳሁኑ አላሳካንም ሲሉም ተሰምቷል። ይህንን ያሉት የብልጽግናው አገዛዝ ቃል አቀባይ ለገሰ ቱሉ ናቸው። እኒሹም ነዳጅ ተጨመረብን ያሉ ዜጎችንም የህክምና ባለሙያዎችንም፣ ድምፅ የሆኗቸው ሰዎችንም፣ መሳሪያ ያነሱ ታጣቂዎችንም፣ የሚዲያ ሰዎችንም በሙሉ ባንዳ ሲሉ ነው የሚታወቁት ኢትዮጵያ ታሪካዊ ሰላም ላይ ናት። ኢትዮጵያ ታሪካዊ እድገት ላይ ናት የሚሉት ቃል አቀባዩ ኢትዮጵያ ከፍ ያለችው በአብይ ጊዜ ነው ሲሉም ተደምጧል። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ኢትዮጵያ ልዕልና ከፍ ያለበት ሁኔታ ነው የተፈጠረው። ሚኒስትሩ እንዳሉት የሀገር ከፍታ የሚለካው በጦርነት በገደሏቸው ዜጎች አህዝ ከሆነ በእርግጥም የብልጽግናው ዘመን ከፍተኛው ነው። እገታ፣ በየአካባቢው ጦርነት፣ ድህነት፣ መጎሳቆል፣ መፈናቀል መመዘኛ ከሆኑም በኢትዮጵያ ዘመናዊ ታሪክ እንዳሉትም ና ያለቃቸው ዘመን ከፍ ያሉበት መሆኑ አይቀርም። ለገሰት ሁሉ ግን ይቀጥላሉ። ከጃን በኋላ አስደናቂ ዲፕሎማሲ የተመዘገበው በእኛ ዘመን ነው በማለት በአጼ ኃይለሥላሴ ዘመን ኢትዮጵያ ሰፊ የዲፕሎማሲ ስራ ሰርታ ላይ ተብሎ የሚታመነው በዛ ዘመን ከዛ ዘመን በኋላ ይሄ ኢትዮጵያ ከፍተኛ የአሸናፊነት ደረጃን የደረሰችው በዚህ ጊዜ ነው። ብሔራዊ ክብርን ብሔራዊ ጥቅምን የዜጎች ክብርን የሚያስከብር ነው። ሀገራዊ ሉዓላዊነትን አንድነትን የሚያጠናክር፣ ለጎረቤት ሀገሮች ትኩረት የሚሰጥ ቅድሚያም የሚሰጥ የፖሊሲ አቅጣጫ ነው። ለዜጎች ክብር የሰጠን ጎረቤቶችን ያስቀደምን የአሸናፊነት ዲፕሎማሲ ሲሉ ለገሰት ሁሉ የተናገሩት እንግዲህም መቶ ሺዎች ኢትዮጵያውያን ከጅቡቲ እንኳን ክብራቸው ተነክቶ ውጡልን የሚያስበል የዲፕሎማሲ አካሄድ ላይ ሆነው ነው። ኢትዮጵያ በታሪክ በብዙ ሀገራት ጎረቤቶቿ የተጠቃችም በነለገሰት ሁሉ ያገዛዘመን ስለመሆኑም እሳቸውም የሚያውጡት አይሆንም። ሻዕቢያ ዛላምበሳን ጨምሮ ጠቅልሎ፣ የሱዳን ጦር የምዕራብ ጎንደርን ቆርሶ፣ የሶማሌላንድ ሀይሎች ደወሌ ላይ መቶ ችን ገድለው የደቡብ ሱዳን ታጣቂዎች ወረዳም ወርቅ ማውጫም ተቆጣጥረው ያሉት በነለገሰት ሁሏ የብልጽግና ኢትዮጵያ ወቅት ነውና እንዲያም ሆኖ ለብልጽግና አውሮፕላን ተሳፋሪዎች ኢትዮጵያ ማለት ከቤተ መንግስታቸው ከ5 እስከ 10 ኪሎ ሜትር ራዲየስ ውስጥ ያሉ ፋውንቴንና ያጌጡ መብራቶች ናቸውና ታሪካዊ ዲፕሎማሲ የሚል መግለጫን በዚህ አካባቢ ባሉ አዳራሾችና ስቱዲዎች ውስጥ ተቀምጠው ማቅረባቸውን ገፍተውበታል። እርስ በርስ እየተፎካከርንና እየተሳሳብን መቀጠል የማንችልበት ደረጃ ላይ ደርሰናል ላሉ ጄኔራል ታደሰ ወረደም የኃይል እርምጃ ዘላቂ ሰላምን አያመጣም ሲሉም ተናግሯል ይህንን ያሉት የዞኑ የጸጥታ አመራሮችን ባነጋገሩበት ወቅት ነው ከሰሞኑ ከደቡባዊ ትግራይ ዞን ጋር በተያያዘ የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል ያደረጉት ንግግርና አቶ ጌታቸው ረዳ የሰጡት ምላሽ መነጋገሪያ ነበርም ሊቀመንበሩ ደብረጽዮን ገብረ ሚካኤል በዞኑ አስተዳደር ላይ ማስተካከያ ስላልተደረገ ችግር እየፈጠረ ነው፣ ህዝቡም ድርጅታችን ይምጣልን እያለ ስለሆነም ይህንን ማስተካከያ ለማድረግን በዕቅድ ተይዟል፣ ፈጠን ብለን ገብተን ልናስተካክለው ወጥነናል የሚል መልእክት ነበር ያስተላለፉት። አቶ ጌታቸው ረዳ በምላሹ ምዕራብ ትግራይ ነጻ እንዳናወጣ ነገ ሊያደናቀፉን ሲሉ የነበሩ ደናቁርት አሁን ደግሞ ደቡባዊ ትግራይ ነፃ እናወጣለን እንዘምታለን የሚል ፉከራ ጀምሯል። ዘመቻቸው ሁሉ የትግራይ ህዝብ ጥቅምና ህልውናን የሚጻረር ነው ማለታቸው አይዘነጋም። የሚባለው የአስተዳድሩ ፕሬዚደንት ሌትናንት ጀነራል ታደሰ ወረደ ደግሞ የዞኑ የጸጥታ አመራሮችን ሰብስበዋል። በኃይል እርምጃ ዘላቂ ሰላምና አስተማማኝ ጸጥታን ማረጋገጥ አይቻልም ስለማለታቸውም የፕሬዚደንት ጽሕፈት ቤቱ መረጃ ያሳያል። ሁሉም ችግሮች በሰላማዊና በፖለቲካዊ መንገድ ብቻ መፈታት እንዳለባቸው የገለጹት ጀነራል ታደሰም እርስ በርስ እየተፎካከርንና እያወሳሰብ ነው መቀጠል የማንችልበት ደረጃ ላይ ደርሰናል ሲሉም አብራርተዋል። ያለን ብቸኛ አማራጭ የውስጥ ችግሮቻችንን በጋራ መፍታት ብቻ ነው ማለታቸውን መግለጫ ያመላክታል የፕሬዝደንት ጽፈት ቤቱ በመግለጫው ጄኔራል ታደሰ ወረደ ማንኛውም የውጭ ግንኙነት መንግስትን ያማከለ መሆን እንዳለበት ማሳሰባቸውን ጠቅሶ እንዲህ አይነት የውጭ ግንኙነቶች በአግባቡ ሊመዘኑና ስትራቴጂም ሊበጅላቸው ይገባል ስለማለታቸውም አክሏል። በኦሮሚያና አማራ ክልሎች የተፋፋመ ጦርነት፣ የትግራይ ክልል ደግሞ የፌደራል መንግስቱ ቁጥጥር የሌለበት ሆኗል ሲሉ ፓርቲዎቹ ገለጹ። ከቀጣዩ ምርጫ በፊት የፖለቲካና የጸጥታ ማሻሻያ እንዲደረግም ጠይቋል። ይህንን ያሉት መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ናቸው። ቀጣዩ ሀገር አቀፍ ምርጫ የቀረው አንድ ዓመት ብቻ መሆኑን በመግለጫቸው በመጥቀስ ገዢው ፓርቲ በአስቸኳይ እውነተኛና ሁሉን አካታች ሆነ ድርድር አድርጎም በሀገሪቱ ያሉ ግጭቶችን በመፍታት ሰላማዊ የውድድር ሜዳ ዲሁ እንዲፈጥር ሲሉ አሳስበዋል። ነጻ ፍትሐዊና ታማኒ ምርጫ በተፈጥሮ ሰላማዊ መከወኛ ሜዳን የሚሻ መሆኑን የጠቀሱት ፓርቲዎቹም አሁን ላይ የሚታዩ እውነታዎች ግን ከዚህ በተቃራኒ ለመሆናቸው ነጋሪያሻም ወጥቶ መግባት ብርቅ ነው ሲሉ ገልጿል። በማሳያነት በአማራና ኦሮሚያ የተፋፋመ ጦርነት አለ ሲሉ ጠቅሰው የትግራይ ክልል ከሞላ ጎደል የፌደራል መንግስቱ የሚቆጣጠሩ አይደለምም ብሏል። በኢትዮጵያ በቀጣይ ዓመት ስለሚካሄደው ሰባተኛ ዙር አገር አቀፍ ምርጫ ምን አይነት ዝግጅት እንደዚሁም በምን ደረጃ እየተ የተደረገ እንደሆነም አስፈጻሚው የኢትዮጵያ ብሔራዊ ምርጫ ቦርድና መንግስት ለህዝባችን ግልጽ የሆነ ማብራሪያ ይስጡን ብለዋል። በመንግስት በኩል እንደዚሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር አለመኖሩን በመግለጽም ተችተዋል። ህዝቡ ምርጫን በድምፁ የማይፈልገውን የሚያወርድበት፣ የሚፈልገውን ደግሞ ወደ ስልጣን መንበር የሚያመጣበት መሆኑ ቀርቶ ቅንጦት አድርጎ እንዲመለከተው እየተገደደ ነው ሲሉም አሳውቋል። ፓርቲዎቹ በመግለጫቸው ከጠየቋቸው ጉዳዮች መካከል የፖለቲካ ፓርቲዎች እንደልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይት ለማድረግ የኃይል እርምጃዎች፣ ወከባዎችና ክልከላዎች ሊነሱ ይገባል የሚለውም ይገኝበታል። በተጨማሪም በፖለቲካ አመለካከታቸውና ማንነታቸው ምክንያት በየማጎሪያዎች ያሉ ልሂቃን ሊፈቱ ይገባል ሲሉም ጠይቋል። ሚዲያው የአንድ ስርዓት አወዳሽነቱን አስወግዶ ወደ ፍትሐዊነት መምጣት አለበት ሲሉ አሳስበው ገለልተኛ የሚባሉት ደግሞ የማስፈራሪያውን ቀንበር ሊቀልላቸው ይገባል ሲሉ ጠይቋል። አዲሱ የካቶሊክ ቤተ ክርስቲያን ጳጳስ በስር ላይ ያሉ ጋዜጠኞች እንዲፈቱ ጥሪ አቀረቡም። የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሊዮ 14ኛ ቫቲካን ውስጥ ለመጀመሪያ ጊዜ ከጋዜጠኞች ጋር በተገናኙበት ወቅት በስር ላይ የሚገኙ ጋዜጠኞች ሁሉ ይለቀቁ ብለዋል። ጳጳሱ እውነትን ፈልገው ለመዘገብ ሲሉ ለእስር የተዳረጉ ጋዜጠኞች ያላቸውን ድጋፍ በመግለጽ የሚደርስባቸው ስቃይ ሀገራትና ዓለም አቀፉ ማህበረሰብ ሕሊና የሚፈትን ብለውታል። የፕሬስ ነጻነት መጠበቅ አለበት ያሉት ፖፕሊዮም 14ኛ መገናኛ ብዙሃን ይህ ውድ የሆነ ስጦታ የመናገር ነጻነትን መጠበቅና ማረጋገጥ አለባቸው ብለዋል። የመገናኛ ብዙሃን በሚከፋፍሉ ወገንተኛ በሆኑ ጉዳዮች ላይ ከማተኮር ይልቅ እውነትን በመዘገብ ለጽንፈኝነትና ጥላቻ መድረክ እንዳይሰጡ አሳስቧል። መልእክታችንን የምናስተላልፍበት መንገድ በመሰረታዊነት ወሳኝ ነው። የቃላትና የምስሎች ጦርነትን ባለመቀበል የጦርነት አቅጣጫን መቃወምም አለብንም ብለዋል። ኃይልና ጩኸት የሞላበት መልእክት አያስፈልግም ያሉት ጳጳሱ፣ ከዛ ይልቅ መልእክቶቻ የሀገራችን ድምፅ ለሌላቸውና ድምፅ ላጡ ደካሞች ድምፅ የሚያስደምጡና የሚያሰባስቡ መሆን አለባቸው ብሏል። አዲሱ ጳጳስ በተጨማሪም ለታዳሚዎች ሰው ሰራሽ አስተውሎትን በተመለከተ ያላቸውን ስጋት በማንሳት ቴክኖሎጂውን በኃላፊነትና በብልሃት መጠቀም እንደሚያስፈልግ ተናግሯል። ጋዜጠኞች ሰው ሰራሽ አስተውሎት ለሰው ልጆች ሁሉ በሚጠቅም ሁኔታ ጥቅም ላይ መዋሉን ማረጋገጥ አለባቸውም ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም፣ አበቃን።